የስንፈተ ወሲብ በሽታ ምንድን ነው? ምክንያቶች ምንድን ናቸው? እሺ። ጤና አስጥልን። ስሜ ዶክተር እስክንድር ከበደ ባላለው በአዲስ አበባ ዩኒቨርሲቲ የተባባሪ ፕሮፌሰር ሲሆን በኮስሞቲክ ጋይኔኮሎጂ እና በሜንሄልዝ ላይ ስፔሻሊስት ሐኪም ነኝ። በመጀመሪያ ስንፈት ወሲብ ምንድን ነው የሚለው ጥያቄ ስንፈት ወሲብ ማለት የአንድ ሰው ብልት በግንኙነት ጊዜ ሙሉ ለሙሉ አለመነሳት ወይም ከተነሳ በኋላ ጥንካሬውን ይዞ በሚፈለገው ልክ ለሚፈለገው ሰዓት ያህል መጓዝ ሳይችል ሲቀር ስንፈት ወሲብ አለ ማለት እንችላለን። ወደ ምክንያቶቹ በምንመጣበት ጊዜ ወደ አምስት አይነት ግሩፕ ውስጥ የሚካተቱ ምክንያቶች ይኖራሉ። የመጀመሪያው ምክንያት ከልብ ጋር የተያያዙ ምክንያቶች ናቸው። ለምሳሌ የልብ በሽታ አርቴሪስክሎሮሲስ የሚል ቀስ በቀስ የደም ቧንባዎችን በማወፈር እና በማጠንከር የደም ቧንባዎች እየጠበቡ እየጠበቡ በመሄድ ቀጫጭን የደም ቧንባዎች እንዲዘጉ የሚያደርግ በሽታ ሲሆን እንደዚህ አይነት በሽታ ያለባቸው ሰዎች ለስንፈተ ወሲብ የተጋለጡ ናቸው። ሁለተኛው ልብ በሽታ ቀጥሎ የስኳር በሽታ ነው። የስኳር በሽታ በሁለት መንገድ የስንፈት ወሲብ ሊያመጣ ይችላል። አንደኛው የደም ስር እንደ ቅድም አርቴሪስክለሮሲስ እንዳልኩት በማጠንከር ውስጡን በመዝጋት ቀስ በቀስ የትናንሽ የደም ቧንቧዎች እንዲዘጉ ስለሚያደርግ በብልት ላይ ያሉ የደም ቧንቧዎችን ቀስ በቀስ በመዘጋት ስለሚጀምሩ የስንፈት ወሲብ ያመጣል። ሁለተኛው መንገድ ደግሞ ከነርቭ ጋር የተያያዘ ነው። የነርቭ አንዳንድ በሰውነታችን ውስጥ ያሉ የነርቭ ሲስተሞች ከስኳር በሽታ ጋር የተገናኘ እየተበላሹ ስለሚሄድ እንደገና በተጨማሪ ከደም ቧንቧ መጥበብ በተጨማሪ የነርቭ በትክክል አለመስራት ስንፈት ወሲብ ያስከትላል ማለት ነው። ከዛ ውጪ የሆርሞን አለመስተካከልም አለ። ለምሳሌ ቴስቴስትሮን የሚባለው ሆርሞን ከብልት መነሳት አለመነሳት ጋር በጣም የተያያዘ በመሆኑ የዚህ ሆርሞን በሰውነት እያነሰ መሄድ የስንፈተ ወሲብ እንዲመጣ ከሚያደርጉ ምክንያቶች መካከል አንዱ ነው ማለት ነው። ሌላ የተለያዩ አይነት የነርቭ በሽታዎች ልክ እንደ ሚልቲፕል ስክሌሮሲስ፣ ፓርኪንሰንስ ዲዚዝ የሚባሉ አይነት በሽታ ያላቸው ሰዎች በተጨማሪ የስንፈተ ወሲብም ችግር ያጋጥማቸው ይችላል ማለት ነው። ሌላው ፓይሮኒ ዲዚዝ የሚባል አንዳንድ ሰዎች ላይ ያጋጥማል። ይህም በብልት ውስጥ ጠባሳ በመፍጠር በትክክል ብልት እንዳይነሳና በሚነሳበትም ጊዜ ህመም እንዲኖር እንዲሁም አንዳንዴ ሙሉ ለሙሉ እንዳይነሳ የሚያደርግ የብልት በሽታ ፓይሮኒ ዲዚዝ ይባላል። እሱም አንዱ የስንፈተ ወሲብ ምክንያት ተደርጎ ይቆጠራል። ከዛ ውጪ ከመጠን በላይ ያለፈ ውፍረት እንዲሁም ረጅም ጊዜ የቆየ ክሮኒክ ሊቨር ዲዚዝ እና ሬናል ክሮኒክ ሬናል ዲዚዝ የምንላቸው የጉበትና የኩላሊት በሽታዎች ረዘም ያለ ጊዜ ከቆዩ በኋላ የስንፈተ ወሲብ እንዲመጣ ከሚያደርጉ ምክንያቶች አንዱ ናቸው። የመጨረሻው ከእድሜ ጋር የተያያዘ ነው። በእድሜ ብቻ ስንፈተ ወሲብ ይመጣል ባይባልም ግን አብዛኛዎቹ ምክንያቶች ከእድሜ ጋር የተገናኙ ስለሆነ የሰው ልጅ እድሜ እየጨመረ ሲሄድ የስንፈተ ወሲብ ያጋጥመዋል። አንዳንድ ጥናቶች እንደሚያሳዩ እድሜያቸው ከ50 ዓመት በላይ የሆነ ሰው ወደ 40 ፐርሰንት የሚደርስ ያህል ለዚህ ችግር የተጋለጡ ይሆናሉ ማለት ነው። ዞሮ ዞሮ እነኚህ በሙሉ የስንፈተ ወሲብ ምክንያት ቢሆኑም በአብዛኛው ሰዎች ላይ የሚታየው ግን አንድ ብቻ ሳይሆን የተለያዩ አሁን ከጠሯቸው ምክንያቶች አንድ ወይም ሁለት ወይም ሶስቱም በአንድ ላይ ይገኙ ይችላሉ ማለት ነው።